ይላል ብላ ይለዋል። ሆዴ ብላ ይለዋል። ስሬስ ነኝ እኔ እህት ነኝ እንጂ ብልት ያደረኩትኝ ስንት ነገር እገበላው ብነግርህ እኔ ነኝ አድርጌ በላሁትኝ። አሪፍ ስሬስ ማውራት አለብኝ ማውራት አለብኝ። እሱ እኮ እንደዚህ እኮ የተቃጠለው ስላወቀ እኮ ነው። ምን ሆነ? ሊበላኝ ማ ነበረ? ማንም ይበላው። ሌላዋ ሴት ምናልባት ሌላዋ ሴት ልትበላ። ስለዚ እኔ እኮ እኔ እኮ እኔ ሁሉም ነገር እየቆጠብኩ ነው የምሰጥት ራሱ ሴት ነገር ምትለ ከዛ እነዚህ ወንዶች ግን ብሮኮድ የሚባሉ ያግዝለት። አልገባችሁ? ስለ ቤተሰብ አያችሁ። ወንድ እያለ ቅጥቅጥኛል። ሴቶች ዮኒ ሞጎ ኖወርክ ኖወርክ ኖ ወርክ ኖ ወርክ። የተበላው እሱ እሱ ይቅር። ያስደረኩትስ እሱ ማንም ይበላው። ረባክክል መስሎሻል? እናውራ እግዚአብሔር ምስክር ነው። ማንም ይበት ቱና ብስብስ እንደዚህ ናት እሷ ልጄ ላይ የዛታት ብቻ አለቅ እኔን ሊያመኝም የሚችለው እሱንም ደግሞ የቀን ጉዳይ ነው የጊዜ ጉዳይ ነው። እንደተዛተ ብንዝታለን። ገና ጨፍርበታለሁ። ገና ሁ ከጎኔ ሆኑ፣ ሴቶች ከጎኔ ሆኑ፣ እናንተ የኔ ሆኑ። የሱ ወንዶች ከፈለጉ ከሱ ጋር ሆኑ ያልኩኝ። ወንድ ለወንድ ግን መደጋገፉ የማይቀር ነው አልኩኝ። በቃ አያችሁ፣ ልክ እኔ እንደተሸወድኩኝ እኔ አዝኜለት ነው አደለም። ሳዝኝለት ግን ከልኩሌታ አድርጌ ላሳያ አካውንቴን አሳያለሁ። ስንት ብር እንደገባለን ያወጣትን ነገር እንደዚህእንደዚህእንደዚህእንደዚህ እኔ እኮ ስራ እኮ አለ፣ ኢንሹራንስ እኳ አለ። በኢንሹራንስ አርግ ያስገባት ያው ነገ ይጠየቅበታል እራሱ። እኔ ወንድ ነኝ እና ምን አገባኝ? ወንድ ሁን፣ ሴቱን ከአንቺ ግን ከእኔ ጋር ሁኑ እና ምንድነው እኔ ደግሞ በጣም ያናደደኝ ሴቶች ሆናችሁ ሴት ነው የምትሳደቡ ሁለተኛዋ ሁለተኛ ጂጂ እያመጣች ሴሪየስ ላይ ምን አገናኙ ቁጭ ብላችሁ ለዚህ ለፎሎ ለምናምን ብላችሁ ስታወሩ ሌሎች እህቶቻችን አሉ ገባችሁ ታዳጊ የቶቻችን በስቃይ ውስጥ ያሉ ብዙ ነገር አለ ምን ይሉ ይችላል አሁን እኮ እንደዚህ ቢሆን እንደዚህ ነው ይሁ የቀንኔ አሁን የቀንኔን ጉዳይ አሉት ቀንኔ አሁን ምናልባት ይሁላሽ ትረሱ ይሆናል ራሷን እንትን ብሏት ለዚሁ ላይ አበቃት ያ ልሂድ ልውጣ ልለይ አልለይ ሰው ምን ይለኛል የተታዋቂ ጓደኞች ምን ይሉኛል ጋዜጠኛ ሴቶች አይዟችሁ መባባል ያለብን አይዟችሁ ተደጋግፈን ማለት ነው። አይዞሽ፣ አይዟችሁ መባባል እንጂ አይደለም። በተለይ እዚህ ሚዲያ ላይ ቁጭ ብላችሁ አንዷ ሴት ሞራል የሚባል ነገር አለ። ቢሆን እንኳን ቢሆን እንኳን ቢሆን እንኳን የዚህ ያል በቃ የሰው ልጅ ይሳሳታል። ገባሱ የምር ልናፈቅር እንችላለን። ወንዱ ሌባ ነው፣ ወንዱ ወሮ በላ ነው። እናንተ ሰዎች ወንዱ ወሮ በላ ነው። እኔ ቁጭ ብዬ የራሴን ፊልም ሳጠነጥሎ አንዳንድ ጊዜ ምነው ኔትፍሊክስ በጠየቀኝና በሰራውቴ እግዚአብሔር ምስክሬ ነው። ወንዱ ሌባ ነው። ሌቦች ናቸው። እኔ ወይ አያስታውሱ የሚሆን ያደረጉትን ነገር አላውቅም። ሚስት አለው የለኝም፣ እኔ ነው የሚለው በኋላ ላይ። አዎ፣ ግን እኮ ብነግርሽ እኮ ማለት ፈርቼሽ ነው። ይፈራሉ፣ እውነቱን አይናገሩም፣ አልለመዱ መናገር። ነጭስ ቢሆን እንደዚህ እንደዚህ ግንኙነት ነበረ እንደዚህ እንደዚህ ረፍት አድርግ

አሁን እሷ እንትን የሚመስላት አይደለ፣ እንዲ ስድቧ እንጂ እናንተ። እሷ እኮ ከሞት እኮን ያወጣች፣ ከመበላት እኮን ያወጣች። ያ እሷ ባትኖር ባትነግረኝ፣ ባትጨማምርበት ማን ይነግረን ነበር? የእሷ ችግር የሆነው ለምን ሞባይል ገዛሽለት ብላ ስድቧ። የእሷ ችግር የሆነው በእድሜ አትገናኙ፣ ተፋቱ አለችም። እድሜ ምንም እዚህ ጋር የሚጫወተው ነገር የለም። አልጋ ላይ አንችንም ማሳይሻለሁ እንኳን እሱን አደለም። በመልክም ቢሆን እኔ በጣም ቆንጆ ነኝ። እዚህ ፊሊተር ላይ የሰው ልጅ መልኩ መልክ ስኒክስ እዚህ ጋር እንደ ከእግሩ በታች ቦምብ እንደቆረጠው ከዚህ ጋር አምሮ ከዛ በታች ምን ምን ዋጋ የለውም። ያም አደለም፣ ቁንጅናው ምን አለም። የሰው ልጅ ክብሩ ለሰው የሚሰጠው ክብር ሲኖር ትህትና፣ ያኔ ያ የሰው እጅ ውበት ውስጡ። ግን ስንትናገሪ ፈራጁ ነች። ሰው የምናገር ያለብሽ ወይም ደግሞ መልሻ አስመልሽ፣ በገንዘብ ያሽ ምና፣ እኛ ውስጣችን እኛን ነው የምናውቀው። ምናልባት እኔ በገንዘብ ቆንጆ ህጌ ከሆነስ ምን ታውቂያለሽ? ምን ታውቂያለሽ? እኔ ገዝቼ ከፈለግኩት መብቴ እኮ ነው።

የጩቤ በኋላ ነው የቁርባኑ፣ ነው ያዝ ለመግጠው እንደሞ ይህ ደሞ ደስ የሚለው የኔ ነው፣ በጣም ደስ የሚለው የኔ ጌታ በቁርባን ያገባበት እኮ መት አይደለም። ኧረ፣ አይደለም ሁለቴ ብሸት፣ ኧረ አይደለም። ለሆነ ጉዳይ ተፈራርመን ነው የኔ ማመ- አይ የኔ ማመት አሁን ፎን ቃል ትሉ ነው አይደለ ፎን ቃል ትሸፍኖች ነው ሰውን አምናለሁ። በተለይ አውሮፓ ኖርክ የሚለኝ ሰው ሁሉም እውነት የሚናገር ነው የሚመስለኝ። አንደኛ ኤክስፐሪንስ የለኝ፣ እኔ ወንድ አሳድጃ አላውቅም። የሊቢያው ምንም አልረበሸኝም። እኔ የረበሸኝ የቁርባኑና የጩቤው ብቻ። የጩቤው ደግሞ ስሰማ በጩቤት ወጋችማለች፣ የወጋችማ። ቁርባኑ ግን ዋናው ምንድን ነው? ዋናው ዋናው ነገር ምንድን ነው? እኔ ምንም ማቀው ነገር የለም። እኔ የጠየኩት ሚስት አለው፣ አንድ እኮ የምትጠይቁት ግንኙነት ሀፕን የሆነ ነገር አደረገ አይደለም፣ በሚቀጥለው ቀን ጓደኛ አለ ምናምን ብላችሁ ታወራላችሁ። ሶሪ ለማለት ማለት ይቅርታ ለማለት ዝግጅት ላይ ነው ያለ ነው ትላለች። እና አንዳንድ ጊዜ መረጃ ስታወጡ ወይም አግብቷል ስትሉ ወይ አግብታለች ስትሉ ማስረጃ አሁን ይኔ አሪፍ ነው። እስከነ ቁርባኑ እስከነ ፎቶ ዮን ያመጣው ዮን እንቁርቴ አመጡም ገጭ ገጭ ገጭ ገጭ። እኔ ምን የሞኝ ነው የዛ ሰዓት ብጮህ እና አናቴ ነው የሚተረተረው። ስለዚህ ወይ ጌታ በቃ ቁርባን ግን የደነገጥኩት መደንገጥ እንደዚህ አናታችሁ እንደዚህ ክፍል የሆነ ሰዓት ደግሞ አደነኩት ምክንያቱም እንዲያውም አንድ ሰው ብሎ በእምነት እንደዚህ በቁርባን አይጋባም። የእውነት አግብቶ ግን አልተሳካላቸው ማለት ደስ አለኝ። ደግሞ በጣም ጥሩ ሰው መስሎ ታይኛል። እንደማስብ ደስ የሚል በቁርባን ካገባ ወይ ይሄ ሰው ትልቅ ሰው ነው። በቃ በቃ ማለት እምነቱን ማለት ው ደስ የሆነ ሰዓት ላይ ደስ ምክንያቱም ለእምነቱ የተገዛ ነው አልኩኝ። የሆነ ይህ ነገር ደጋገሚ ተደብቄ ማየትም ጀመርኩ። ኤኒዌይ፣ በመረጃ አምጡ መረጃ ጥሩ ነው፣ ግን አትቀጥቅጡ። ሴቶች ሴቶች እያላችሁ አትቀጥቅጡን እኛ ከየት ፈልቃችሁ እንደምትመጡ ከየት እንግዲህ በቤተሰብ አና ገባችሁ ቤተሰብ አይቶ ቤተሰቦቻችሁን አይቶ ልጅጅ ለልጅ ያለ የፈረደበት ወይ ጠጅ ቤት ነው የምንገናኘው ወይ ፓርቲ ቤት ነው የምንገናኘው ታቃውላችሁ ጊዜውም ቴክኖሎጂው እንደ ስማርት ነው። ትፈጣጠሩና ታደርጋላችሁ። በኋላው እሱ ደግሞ ተደረገ ማለት ይጥማችኋል። ትደጋግማላችሁ። አትለያዩ። ስለዚህ ያ ባልሰማ ባልሰማ ትሄዱና በኋላ ላይ ግን የሆነ ነገር ሳይመቻችሁ ሲቀር ስታዩ ያችን በጩቤ እኔ ደግሞ በሳንጃ የሚለውን ግጥም ትገጥማላችሁ። ጩቤ ሳንጃ ትላላችሁ።

ያልወጡ ሰዎች አሉ። በእንደዚህ አይነት ህይወት ውስጥ ያሉ ሰዎች ሴቶች አሉ። እነሱን ሰፖርት ማድረግ አለብን። እውነት ለመናገር ሰፖርት መደረግ አለባቸው። እኛ ከምንናገረው ነገር ይ ጎበዝ አይዞሽ ያልፋን ያ በርቱ እንደዚህ እንደዚህ ብለን ካላልን በስተቀርም በተለይ ለወጣቱ ጥሩ አይሆንም። ሁልጊዜ አትቀጥቅጡ። እኔ ደግሞ ካፋቸው አጭ ከሆን እናንተ የምታወሩትና እኔ ፍጹም አንገናኝ ልጆቼ ሚንሰጋ አንገ ይዶን ኖሚ ጋይስ ይዶን ኖሚ እኔ ራሴ እና የምጠላው ባህሬ፣ እኔ ከዚ በስ ልጆችም ሰምተው ሊያውቁ ይችላል። ችግር አለብኝ ጋይስ፣ ሀያ አራት ሰዓት ውስጥ አፍቅሬ ምጠላ ሰው ነኝ። ይሄ እኔ ሰው አይደለም። አፈቀርኩ ብዬ ራስ ነው በቃ ላፈቅር ነው ምናምን ብዬ እውነትም ላፈቅር ነው በቃ ኡ ምናምን ብዬ ጋይስ፣ ሀያ አራት ሰዓት አይሞላም። ስላችሁ ሰውን ስጠላው ሀያ አራት ሰዓት ሄች ካለኝ ከምን አጨቀኝ የሆን ነገር ካለኝ አለቀ በቃ አለቀ። ስናወራ እንኳን በስነ ስርዓቱ ካላወራኝ በቴሌፎን አለቀ። በጣም ችግር አለብኝ። እንትን ሪሞት እንደ ሪሞታቸው ነው። ኦን ታደርጎኛላችሁ፣ ኦፍ ታደርጎኛላችሁ። ይሄ ባህሪ አለብኝ። ችግር አለብኝ። እኔ ችግር አለብኝ ጋይስ። እግዚአብሔር ምስክሬ ነው። ሌሎቹን ሴቶች ባየሁበት እኔ ችግር አለብኝ። እኔ ፍቅር አላውቅም። ለምን የፈለግከውን ነገር አትሆንም? አላውቅም። ሸቅሸቀ ኦኬ፣ ችግር የለውም። ሸቅሸቀ ደስ ይላል በተረፈ ግን አብረን ሄር ሄር ከሄድ ያለ በቃ ሄጃለሁ ማለት ሌላ ወንድ ጋር ሄዳለው ማለት አድርግ። ግን ክብሬን በጣም በጣም፣ አሁን እኔ ራሴ የደረስኩበት በጣም እኔ እንዲያውም ሳስበው ክብሬን በጣም ወዳለሁ። ችግር ግን አለብኝ። ችግር ይሄ እኛም ጥሩ ባህሪ ነው እያልኩኝ አለ፣ ችግር አለ። ይህ ከሰው ጋር ያኖራል እያልኩኝ አለ፣ አይኖር። በጣም ሪስፔክት በጣም ፈልጋለሁ። በጣም በጣም ሪስፔክት ፈልጋል። የአስተኛ አይነት ራሱ እኔ መታቀፍ ካለብኝ መታቀፍ አለብኝ። ተው መነጋገር ምናም ትርፍ ቃል ነው። እኔ ወንድና ባልና ሚስት ከተባለ ተቃቅፎ እንዲተኛ ነው ፈልገው። ለትንሽ ሰዓት መጠቃቀፍ አለበት። ኩሽን ማድረግ አለበት። መሳሳብ አለ። እንዲዜ እናንተ መማቀፍ አትወዱ። እናንተ የምታቅፉት ሸክሸካ ሲያምራችሁ ነው። እኔ ከሀበሻ ጋር አንሄድም። ፍቅር የሚባል ነገር አታውቁ እና ሰው ስታዩ እንዴት እንዴት ነው የሚያደርጋችሁ? ከደረታችሁ መንገድ ላይ እሄዳችሁ ምትል ለምን አስፈለገ? ኢትዮጵያዊ መሆን ጥቁር መሆን እንዲህ ተገልጠህ መሄድ አለበት? በጣም ሰላም እየሄድክ ነበር አይደለ? በጣም ሰላም። ለምን ለምን ፍሬያት አትሆኑ? ችግርም አለባችሁ፣ ችግርም አለባችሁ። ስለዚህ ንገ

ሰው ስታይ ሚስቴ ከምትለይ ሰው ሳይኖር ሲቀር ማይ ዋይፍ ብትለኝ ሰው ሳይኖር እኔ በሰው ፊት ምንም ነገር አልፈልግም። ሰው አደለም ኔ ክብሬ። ማስመሰለን አልወድም። ለሰው ብዬ አደለም እኔ የምኖረው ለራሴ ስልም ነው የምኖረው ለእኔና ለአንተ ነው። ይሄ ችግር አለባችሁ እናንተ ኢትዮጵያኖች። ለሰው ነው ትኖሩት፣ እድር የምትገብቱ ለሰው ነው፣ ማህበር የምትገብቱ ለሰው ነው። ብርኩ የላችሁ ደግሳችሁ ምጣሉ ለራሳችሁ ምራሱ የላችሁ። እኔ ችግር አውቀዋለሁ ችግርም አለባችሁ። ተላቀቡ ከዚህ ከመሰበሰ ባህል፣ ከተጨማለቀ ባህል ውጡ። ከንደዚ አይነት ራሳችሁን ኑ፣ ራሳችሁን ኑሩ። ይህ ነውርን ምናምን ሽሹት። ደስ የሚላችሁ ነገር አሉ። እያስገደድናችሁ አይደለም፣ ግዴታም አይደለም። መተቃቀፍ ግን አስፈላጊ ነው። ለመኪና ጋዝ እንደምሰጠ በሙሉ ስታቅፍ የሆነ ነገር ይሰማል። ደስ ይላል። ክብር ይሰማል። እንደሚወደ እንደምትወደ፣ ሳታሰበ ምታስታፍ፣ ስትስም፣ ስትንከባከብ ደስ ይልሃል። ምግብ ብቻ ሰርተን ስናቀርብና፣ እንዴት ደስ የሚላችሁ እናንተ ምግብ ላይ ሲሆን ብቻ ዘራፍ የምትሉት ዘራፍ የምትሉት ምግብ ምግብ ሲሆን ግን፣ በቃ ሆዴ ማሬ አንጀቴ ምግቡ ደረሰ፣ እስቲ ማሬ አንጀቴ ቁጭ ብለን የኔ ቆንጆ በለ ስ ከም ነው የኔ ፍቅር በቀን አንዴ እኔም መቶ ጊዜ በጠራ ደስ ይለኛል፣ ትክክለኛ ፍቅር ከሆነ ዝጋታሞች